ታሪኩ በሶፊያና በባለቤቷ አሌክሳንድሮ መካከል ባለው ውጥረት ይጀምራል። ሶፊያ በአሌሃንድሮ ቢሮ ውስጥ ኢሳቤላ የተባለች ሴት ከባለቤቷ ጋር ሆና ታገኛታለች። የትኝት ሶፊያን በጥርጣሪና በንዴት ውስጥ ይጥላታል። እሷ አሌሃንድሮ ከኢሳቤላ ጋር ግንኙነት እንዳለው ትጠረጥራለች፣ በተለይም ኤድዋርዶ ስለ አሌሃንድሮና ኢሳቤላ ግንኙነት ሲነግራት ከሰማች በኋላ። ኤድዋርዶ ይህንን መረጃ የሰጣት በሶፊያ አባት ላንቾኔት ውስጥ በመገናኘት ነበር። ይህም ሶፊያን የበለተ ግራ ያጋባታል። ሶፊያ አሌሃንድሮን በቢሮው ውስጥ ለመጠየቅ ስትሄድ ኢሳቤላ ከእሱ ጋር በቅርብ ሆና ታገኘታለች፣ ይህም ጥርጣሬዋን ያጠናክራል። አሌሃንድሮ ኢሳቤላን የኩምፓኒው ቦርድ አባል የሆነች የቤተሰብ ተወካይ መሆናንና ከእሷ ጋር ያለው ግንኙነት ሙሉ በሙሉ ሥራ እንደሆነ ለማስረዳት ይሞክራል። ነገር ግን ሶፊያ በንዴት ተቃጥላ ማመን አትችልም። እሷ እኔ ሚስትህ ነኝ፣ አክብረኝ በማለት ትጆሃለች። እና አሌሃንድሮ በተራው ደግሞ ሶፊያ ከኤድዋርዶ ጋር ለምን እንደተገናኘች ጥያቄ ያነሳል። ይህ የሁለቱ ዮሽ ጥርጣሬ የትዳራቸውን መሠረት ያናውጣል በተመሳሳይ ጊዜ ታሪኩ የቤተሰብና የንግድ ሴራዎችን ያሳያል ኢሳቤላ የአልቫ ቡድን ቦርድ አባል የሆነች ቤተሰብ ተወካይ ነች እና አሌክሳንድሩ ከእሷ ጋር ያለው ግንኙነት የንግድ ጉዳዮችን ለመፍታት እንደሆነ ይናገራል በተለይም ኤርኔስቶ የተባለ ሰው በፈጠረው ቅሌት ምክንያት ነገር ግን ሶፊያ ይህንን ማስረጃ በቀላሉ አትቀበልም በተለይም ኤድዋርዶ የአሌክሳንድሮን ክህደት በተመለከተ መረጃ ሲሰታት። ኤድዋርዶ በዚህ ታሪክ ውስጥ ቁልፍ ሚና ይጫወታል። እሱ ሶፊያን በመጠንቀቅና በማስፈራራት አሌሃንድሮን ከሶፊያ ለመለየት ይሞክራል። ኤድዋርዶ እናቱን በማታለል ሶፊያን እንዳልተገናኘና ምንም አይነት መረጃ እንዳልሰጣት ይናገራል። ነገር ግን አሌክሳንድሮ እሱን አያምንም። በተጨማሪም አልቫሮ የተባለ ሰው እሱም የሶፊያ እህት ሪቤካ የፍቅር ጓደኛ ነው። ኢሳቤላ በቢሮ መገኘቷን ለሪቤካ መናገሩን ይገልጻል። ይህም የሶፊያን ጥርጣሬ በየለታ ያተናክራል። ሪቤካ የሶፊያ እህት በዚህ ታሪክ ውስጥ የራሷን ሚና ትጫወታለች። እሷ ከአልቫሮ ጋር በፍቅር ግንኙነት ውስጥ ነች እና አልቫሮ ለሶፊያ ጥርጣሬ መነሻ የሆኑ መረጃዎችን ለሪቤካ ያስተላልፋል። ሪቤካ ከሶፊያ ጋር ያላትን መተማመን ለመመለስ ትሞክራለች። በተለይም ከአሌሃንድሮ ጋር በተያያዘ ያለ መረጃ በመናገሯ ከተፈተረ ግጭት በኋላ ሪቤካና ሶፊያ እህት ማማች መሆናቸው የሶፊያን ስሜታዊ ሁኔታ የበለተ ያወሳስባል። ኢሳቤላ በታሪክ ውስጥ እንደ ተፎካካሪ ትታያለች። እሷ ከአሌሃንድሮ ጋር ያላት ግንኙነት ሙሉ በሙሉ የሥራ እንደሆነ ብትናገርም፣ ይህ የሶፊያን እምነት የበለተ ያፈርሳል። ኢሳቤላ በተጨማሪ የአልባ ቡድን አክሲዮኖች ባለቤት የሆነች ቤተሰብ ተወካይ መሆኗ በኩባንያ ውስጥ ያላትን ስልጣን ያጠናክራል። እሷ ለኩባንያው የወደፊት እቅዶች ትልቅ ራእይ እንዳላት ትናገራለች። ይህም አሌሃንድሮን እንኳን ያልጠበቀውን እድገት ለማምጣት ነው። ሶፊያ በዚህ ሁሉ መሃል ስሜታዊ ትግል ውስጥ ትገኛለች። እሷ አሊሃንድሮን ትወዳለች፣ ነገር ግን የእሱን ታማኝነት ትጠራጥራለች። ከሁጎ ጋር በመነጋገር ሶፊያ ስሜቷን ትገልጻለች እና ሁጎ አሌሃንድሮ እንደዚህ ዓይነት ክህደት ሊፈስም እንደማይችል በማረጋገጥ ለመርዳት ይሞክራል። ነገር ግን ሶፊያ በጥርጣሬ ውስጥ ትቆያለች። በተለይም ኤድዋርዶና ሪቤካ በተተንቀቅ በሚያስተላለፉት መረጃ ምክንያት። ኤድዋርዶ በዚህ ታሪክ ውስጥ እንደ ማታለያ ሆኖ ይታያል። እሱ ሶፊያን በማስተንከክና በማስፈራራት አሌሃንድሮን ከሶፊያ ለመለየት ይሞክራል። እሱ እናቱን በማታለል ሶፊያን እንዳልተገናኘ እና ምንም አይነት መረጃ እንዳልሰጣት ይናገራል። ነገር ግን አሌሃንድሮ እሱን አያምንም። ኤድዋርዶ ከሶፊያ እህት ሪቤካ ጋር በተያያዘ በአልቫሮ በኩል መረጃዎችን ለማስተላለፍ ይሞክራል። ቀዳዩ ትዕይንት በአንድ ኩባንያ ውስጥ በሚካሄደው የአክሲዮኖት ስብሰባና በሚጠብቀው የኤስካላንት ቤተሰብ እንደ አጋር መግባት ዙሪያ ይጀምራል አሌሃንድሮ በኩባንያው ውስጥ ቁልፍ ሚና ያለው ሰው ከእናቱ ጋር በመነጋገር ላይ ነው። እናቱ ለአሌሃንድሮ ያለውን አድናቆት በመግለጽ በኩባንያው ውስጥ ያለውን ዋጋና አስፈላጊነት ታረጋግጣለች። ምንም እንኳን በስብሰባው ላይ የተቃውሞ ድምፅ ቢኖር አሌሃንድሮ በኤርኔስቶ ላይ ቅጣውን መቆጣጠር ባለመቻሉ ስጋት ይገልጻል እና እናቱ ይህንን ጉዳይ እንደምትፈታ ቃል ትገባለች። በተመሳሳይ ጊዜ አሌሃንድሮ ከሚስቱ ሶፊያ ጋር ያለውን ውጥረት ያሳያል። እናቱ ሶፊያን በመጪው ዝግጅት ላይ እንድትገኝ ትጠይቃለች፣ ይህም የቤተሰቡን አንድነት ለማሳየት አስፈላጊ ነው ብላ ታምናለች። አሌሃንድሮ ግን ሶፊያ በቅርብ ጊዜ ያጋጠሟቸው ችግሮች ምክንያት መሳተፍ ላትፈልግ ትችላለች ብሎ ይጨነቃል። ይህ ውይይት በአሌሃንድሮና በሶፊያ መካከል ያለውን ውጥረት ሲያመለከት፣ ይህም በኋላ ላይ የበለጠ ይገልጣል። በሌላ በኩል ማሌናና ፋውስቶ መካከል ያለው ግንኙነት ይታያል። ፋውስቶ በማሌና ላይ ያለውን ፍላጎት ለመደበቅ ቢሞክርም ክረን ይህን በግልት ያስተውላል። ፋውስቶን በመተቸት ለማሌና ያለውን ስሜት መግለጽ እንዳለበት ትጠይቀዋለች። ይህ ውይይት በማሌናና በፋውስቶ መካከል ሊፈጠር የሚችለውን የፍቅር ግንኙነት ያመለክታል። ነገር ግን ፋውስቶ ስሜቱን መግለጽ እንደሚፈልግ እርግጠኛ አይደለም። በተጨማሪም ሶፊያና አሌሃንድሮ መካከል ያለው ግንኙነት የበለጠ ውጥረት ውስጥ ይገባል። ሶፊያ ከብላንኪታ ጋር በመነጋገር አሌሃንድሮ ከሌላ ሴት ጋር ግንኙነት እንዳለው ተሰምቶታል። ይህም ከኩምጳኒው እንድትርቅ እንዳደረጋ ታምናለች። ሶፊያ በዚህ ክህደት ተጎድታለች እና በመቼው ዝግጅት ላይ መገኘት እንደማትፈልግ ትገልጻለች። ብላንኪታ ሶፊያን እንድትገኝ ትገፋፋታለች፣ ነገር ግን ሶፊያ በድካምና በስሜታዊ ህመም ተውታ ውሳኔዋን ታጸናለች። የኤስካላንት ቤተሰብ እንደ አጋር የሚቀርበው ዝግጅት ሲቃረብ የፕሬስ ጫናና የቤተሰብ ግጭቶች ይበልጥ ይታያሉ። ካረን ለብላንኪታ ሶፊያና አሌሃንድሮ በቅርብ ጊዜ ተጣልተው እንደነበር ትናገራለች። ሶፊያ በኢሳቤላ ኩባንኛ ውስጥ መገኘቷን እንደማትወደው ታምናለች። ይህ ወሬ ሶፊያ በዝግጅቱ ላይ እንደማትገኝ ያመለክታል። ይህም ለኩባንያው ምስል አደጋ ሊፈጥር ይችላል። በተመሳሳይ ጊዜ ኤርኔስቶ ከእናቱ ጋር በተካሄደ ውይይት ውስጥ በሴት ጓደኛ ጉዳይ ይከሰሳል። እናቱ ኤርኔስቶን በማስጠንቀቅ የኩባንያውን ገንዘብ ለግል ጉዳዮች እንዳይጠቀም ትከለክላለች እና ይህን ጉዳይ ወደ ሕዝብ ለማውጣት ትሞክራለች። ኤርኔስቶ ክሱን ይክዳል፣ ነገር ግን የእናቱ ጠንካራ አቋም እሱን በአስቸጋሪ ሁኔታ ውስጥ ያስካምጠዋል። ሶፊያ በአሊሃንድሮ ላይ ባላት ጥርጣሬ በስሜታዊ ትግል ውስጥ ትገኛለች። ከሁጎ ጋር በተካሄደ ውይይት ስለ ፍቅርና ትግል ጥልቅ ምክር ትቀበላለች። ሁጎ ሶፊያን በዝግጅቱ ላይ እንድትገኝ አበረታታታል። የኖሪጋ ቤተሰብ አባል እንደ መሆኑ መተን ቦታዋን መያዝ እንዳለባት ያስታውሳታል። ሁጎ በተጨማሪ ሶፊያን ለዝግጅቱ ተስማሚ ልብስ እንድትመርጥ ይረዳታል። ይህም ሶፊያ በመጨረሻ ውሳኔዋን እንድታስብ ያደርጋታል። ሶፊያ በዝግጅቱ ላይ ትታያለች፣ ነገር ግን የፕሬስ ጥያቄዎች ስለ አሌሃንድሮና ኢሳቤላ ግንኙነት ጥርጣሬዎችን ያባብሳሉ። ሶፊያ በጥንቃቄ ምላሽ ትሰጣለች፣ የቤተሰቡን አንድነት ለመጠበቅ ትሞክራለች፣ ነገር ግን ውስጣዊ ህመሟ ይታያል። አሌሃንድሮ ደግሞ ሶፊያ እንደማትገኝ በመናገር ፕሬሱን ለመቆጣጠር ይሞክራል። ነገር ግን ሶፊያ መገኘቷ ሁሉንም ያስደንጋል። በተመሳሳይ ጊዜ ማሌና እና ፋውስቶ ወይም ቶሚ መካከል ያለው ግንኙነት የበለጠ ይጠናከራል። ማሌና ለቶሚ ያላትን ምስጋና ትገልጻለች። ከመጀመሪያው ቀን ጀምሮ ለእሷ መልካም ስለነበረ ትጠይቀዋለች። ቶሚ ማሌናን እንደ መልካም ሰው እንደሚያያት ይናገራል። እና ይህ ውይይት በሁለቱ መካከል ያለውን ቅርበት ያሳያል። ማሌና በቶሚ ላይ እምነት መጣል ትጀምራለች። ይህም በዚህ የተወሳሰበ ዓለም ውስጥ መልካም ሰዎች መኖራቸውን እንድታምን ያደርጋታል። ዝግጅቱ በፕሬስ ጫና እና በቤተሰቡ ውጥረቶች የተሞላ ነበር። ሶፊያ በሁጎ ምክር ተስኖ ተደርጎባት በዝግጅቱ ላይ ትገኛለች። ነገር ግን የፕሬስ ጥያቄዎች ስለ አሌሃንድሮ እና ኢሳቤላ ግንኙነት ጥርጣሬዎችን ያባብሳሉ። ሶፊያ በጥንቃቄ ምላሽ ትሰጣለች። የቤተሰቡን አንድነት ለመጠበቅ ትሞክራለች። በዝግጅቱ ማጠናቀቂያ ላይ የኤስካላንት ቤተሰብ እንደ አጋር ተቀባይነት ያገኛል፣ ነገር ግን በአሌሃንድሮ እና ሶፊያ መካከል ያለው ውጥረት አሁንም አልተፈታም። በተመሳሳይ ጊዜ ኤርኔስቶ በእናቱ ግፊት ስር ይቅራል እና ማሌና እና ቶሚ መካከል ያለው ግንኙነት ተስፋ ሰጪ መልክ ይይዛል።